የተዋናይት ፈናን ኸድሩና ፍቅረኛዋ ፍቅር አብ ሽምግልና። ተዋናይትና ሞዴል ፈናን ኸድሩ ትናንትናው ዕለት ሽምግልና ተልኮላታል። ሽምግልና የላከላት ደግሞ ፍቅር አብ የተሰኘ የአስር ዓመት ፍቅረኛዋ ነው። እኔም እንደተለመደው ለመሆኑ እጮኛዋ ፍቅር አብ ማን ነው? ምንስ ይሰራል? እንዴት ተዋወቁ? የሚሉትን ብዙ ዝርዝር ጉዳዮች ወደ እናንተ ለማቅረብ መጥቻለሁ። አብራችሁን እንድትቆዩም ጋበዝናችሁ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝናችሁ። ዝግጅታችን ከማለፋችን በፊት ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አዳዲስ ቪዲዮዎች ስንለቅ ተሎ እንዲደርሶት የዶልበቱን መጫን እንዳይዘነጉ። ወደ ዝግጅታችን እንለፍ። ስለ ተዋናይቷ አስተዳደግ ትንሽ ነገር እንበላችሁ። በመጀመሪያ ስለ ተዋናይቷ ትንሽ ነገር ለማለት ያህል ፈናን ውልደቷንና እድገቷ በአዲስ አበባ ከተማ ሲሆን ትምህርቷንም እዚሁ አዲስ አበባ ከተማ ውስጥ ነው የጨረሰችው። እናም በአጋጣሚ አባቷን በልጅነቷ በማጣቷና እናቷ ብቻዋን ነው ያሳደገቻት። እናም ለእናቷ ትልቅ የሆነ ፍቅር አላት። ስለ እናቷ ስትዋራም እንባ ግጥም ነው የሚለው ያው በእርግጥ ስለ እነቶቻችን ስናወራ ሁላችንም ተመሳሳይ ስሜት ቢሰማንም ፈናን ግን እናቷን እዚህ እንድትደርስ ብዙ ነገር ነው ያደረጉላት። ብቻቸውን ነው ያሳደጓት፣ ያላባት ማለት ነው። እናም ለእሳቸው የተለየ የሆነ ቦታ ክብር እንዳላት በተገኘችበት አጋጣሚዎች ሁሉ ትናገራለች። በትናንትናው ዕለትም እናቷ ሽምግልናው ላይ ሲያለቅሱ ታይተዋል። በሀገራቸው ወይም በተወለዱበት አካባቢ ባህላዊ ዘፈን ሲውረገረጉ፣ በደስታ ሲያለቅሱ፣ እንግዶቻቸውን ሲያስተናግዱ በቪዲዮዎቻቸው ላይ አይተናቸዋል። እናቷ በዚህ አጋጣሚ እንኳን ደስ ያሎት ለማለት ወደር ያላባት ያሳደጉት ልጅ አድጎ ተምሮ ስራ ይዞ ከዛ ደግሞ ወግ ማድረግ ሲዳር ማየት ለእናት ምን ያህል እንደሆነ የወለደ ሰው ያውቀዋል። እናም ማዘር እንኳን ደስ አለት ማለት እንወዳለን። የፈናን የኪነ ጥበብ ጉዞ ምን ይመስላል? ፈናን ወደ ኪነ ጥበብ ዓለም የገባችው እንደሚታወቀው የእሱ ባለው ይታየው ማሬ ማሬ የሚለው ሙዚቃ ቪዲዮ ላይ ክሊፑን በመስራት ነበር። ገና ጩጬ ነች፣ ትንሽ ልጅ ነበረች እዛ ላይ እናም በዛ ቪዲዮ ክሊፕ ላይ ያዩዋት ሰዎች ፊልሞች ላይ እንድትሳተፍ አደረጓት እናም እስካሁን ድረስ ስምንት ፊልሞችን ሰርታለች። በተለይ ደግሞ የከበረ ድሃ በ17 መርፌና እርቂውን የተሰኙ ሶስት ፊልሞች ላይ ያሳየችው ትወና እጅግ የሚደነቅ ነበር። በዛም ብዙ አድናቂዎች አፍርታለች። አሁንም የሚወጡ ቀሪ አንድ ፊልም አላት። ከዚህ ውጭ ግን ሶሻል ሚዲያ ላይ በተለይ ደግሞ በኢንስታግራም ላይ ከአንድ ሚሊዮን በላይ ፍሎሮች ወይም ተከታዮች አሏት። እናም የማስታወቂያ ስራዎችን ትሰራለች ለተለያዩ ድርጅቶች ማለት ነው። በዛም ራሷን እየደጎመች እዚህ ደርሳለች። ስለ ፍቅረኛዋ ፍቅረአብ እና ትውውቃቸው ትንሽ እንበላችሁ። ስለ ባለቤቷ ካነሳን እንደነገርኳችሁ መግቢያዬ ላይ ፍቅረአብ የተሰኘ ከዛሬ አስር ዓመት በፊት ጀምሮ የሚተዋወቁ ፍቅረኛሞች ናቸው። አሁን እንግዲህ ሽማግሌ ልኮ እሺ የተባለው ፍቅራብ በኮንስትራክሽን ስራ ላይ የተሰማራ ወጣት ባለሀብት ነው። የተገናኙበት አጋጣሚም ደግሞ በጣም ይገርማል። የተገናኙት እሷ ማሬ ማሬ የተሰኘውን የእሱ ባለው የታየው ዘፈንን የቪዲዮ ክሊፕ ሞዴል ሆና ከሰራች በኋላ ነው። ዘፈኑ ታስታውሳላችሁ፣ ከአስር ዓመት ምናምን በፊት በጣም ታዋቂ ነበር። እናም እሱ ባለው መድረክ ላይ እየዘፈነው ሰዎች ይደገም ይደገም እያሉ ሁለት ሶስት ጊዜ ሲያስደግሙት ያ ያልና ይሄ ሙዚቃ ተወዳጅ ነው ማለት ነው እንዴ፣ የቪዲዮ ክሊፕም እኮ አለው ብሎ አንዱ ጓደኛውን ያሳየዋል። የቪዲዮ ክሊፑ ላይ የሞዴል የሆነችው ፈናን ሳይ፣ እንዴ የጋራ ጓደኛችን እኮ አሉን ከዚች ልጅ ጋር ይላል ፍቅራም። እናም በጋራ ጓደኞቻቸው አማካኝነት ተዋውቀው ከጓደኝነት ወደ ፍቅር ዘለለ ግንኙነታቸው ማለት ነው። ይሄውም እንዲህ ከአስር ዓመት በኋላ ጋብቻቸው በጥር ወር ላይ ሊካሄድ ትናንት ህዳር ሰባት የሽምግልና ስነ ስርዓት ተካሂዷል። በቤታቸው ሽምግልናው በጣም ደማቅና አበባው በጣም የሚገርም ነበር። ለሽምግልና የተላከው አበባ ማለት ነው። ፍቅራም እንዲህ ጥሩ አድርጎ ሽምግልናም ልኳል። የሽምግልናው ሂደትም ሽማግሌዎቹ ደግሞ በሱ ወገን ሰይፉ ፋንታሁንና ዘላለም ኮረባቸው የሽምግልና ሽማግሌዎች ተቀብለው ነበር። እናም ብዙ ጥያቄዎች እንዲት ጠይቀው እሺ ብሏል። በመጨረሻም አንድ ዘጋቢ የፈናን ሽምግልና ይህንን ይመስላል ብዬ የዘገበውን ባነበው ደስ ይለኛል። የፈናን ፍቅረኛ እሽ ተብሏል ይላል ርዕሱ። ታዋቂዋ የፊልም ተዋናይትና የማስታወቂያ ባለሙያ ፈናን ኸድሩ ከረጅም ጊዜ የፍቅር አጋሯ ፍቅር አብ ከተባለ ወጣት ጋር ትዳር ለመመስረት ባቀረበው ጥያቄ መሰረት በዛሬው ዕለት በቤተሰቦቿ ዘንድ የሽምግልና ስርዓቱ ተካሂዷል። በተዋናይቷ ወገን በኩል የቆሙት ሽማግሌዎች በኮሜዲያንና በማስታወቂያ ባለሙያ ዘላለም ኩራባቸው የተመሩ ሲሆን በቡድን ውስጥ ታዋቂ የቴሌቪዥን ጋዜጠኛ ሰይፉ ፋንታሁን መካተቱም ታውቋል። በነገራችን ላይ ሰይፉ ከዚህ ቀደም ፈናን ኢንተርቪው እያደረጋት እያለ ካገባሽ በቃ እኔ ነኝ ሽማግሌ ሆኜ የምድርሽ ብሏትም ነበር። እናም ቃሉን ጠብቆ ሽማግሌ ሆኖ ሊድራት ነው ማለት ነው። የወንዱ ወገን ሽማግሌዎች ልጃችሁን ለልጃችሁን ስጡ የሚለውን ጥያቄ ባቀረቡበት ወቅት ከፈናን ቤተሰቦች እሽታን ከማግኘታቸው በፊት በዘላለም ኮራባቸውና በሰይፉ ፋንታሁን በኩል ጠንከር ያሉ ጥያቄዎች ቀርበው እንደነበር ከስፍራው የወጡ መረጃዎች አመልክተዋል። ምንጮች እንደገለጹት የፈናን እጮኛ ከዚህ በፊት ሕይወት የለውም ወይ ማለትም የቀድሞ የትዳር አጋር ማለት ነው የሚሉ እና ሌሎች ተመሳሳይ ጥያቄዎች ተነስተውም ነበር። ይህ ያልተጠበቀ ጥያቄ የወንዱን ወገን ሽማግሌዎች እሽታን ሳያገኝ ላናገኝ እንችል ይሆን በሚል ስጋት ውስጥ ገብተው እንደነበር ተገልጿል። በጥያቄዎቹ መሠረት በዘላለም ኩራባቸው የሚመሩት የሴቶች ወገን ሽማግሌዎች አንዴ ውጭ ቆዩንና እንመካከረበት በማለት የወንዱን ወገን ሽማግሌዎች ከቤት አስወጥተው ለደቂቃዎች እንዲቆዩ አርጓቸዋል። በኋላ ወደ ውስጥ እንዲገቡ የተደረጉት ሽማግሌዎች ምላሹን በጉጉት ሲጠብቁ በኮሜዲያን ዘላለም ኩራባቸው በኩል የሚከተለው ምላሽ ተሰጥቷቸዋል። የማይመታት የማይፈታት፣ ሚስቱ ትሁን ብለን ፈቅደናል ብለው ይህንን ምላሽ የሰሙትና በከፍተኛ ስጋት ውስጥ የነበሩት የወንዱ ሽማግሌዎች በደስታ እንግዲህ ተስተናግደው ሄደዋል ማለት ነው። የሽሞግልና ስርዓቱ እንዳልኳችሁ ከዲኮሩ ጀምሮ በጣም ደስ የሚል ነበር። ፈናንም ዳግም ማተቧን ሳታወልቅ በብዙዎች ኮሜንት ስለተሰጠ ነው ይህን ነገር ያነሳሁት። እናም በጣም አምሮባት በአበሻ ቀሚስ ቆንጆ ሙሽራ ሆናም ነበር። እንግዲህ ጥር ላይ ሰርጉ እንዲካሄድ አውቀናል። ያለም የሲሳይ ያድርገው ማለትም እንፈልጋለን። ፈናን እንዳልኳችሁ ፊልም ብቻ አይደለም የምትሰራው፣ ስምንት ያህል ፊልሞች ሰርታለች። ነገር ግን በማስታወቂያ በደንብ እየሰራች ትገኛለች። በማስታወቂያዎቹ እንዲሁም ደግሞ የሙዚቃ ቪዲዮ ክሊፖቹን አልፎ አልፎ መስራትም አልቀረችም። በስነ ምግባሯም ደግሞ በጣም የምትመሰገን በብዙዎች የምትወደድ ሴት ነች። እንደው የሽምግልና ስርዓት ፎቶ ኮሜንቶቹ ብታዩ ይገባቸዋል። በጣም ደስ የሚል የሰው መውደድ ያላት ሴት ናት። ይሄ ደግሞ የሆነበት ምክንያት ዝም ብሎ አይደለም። መልኳ በጣም ቆንጆ ናት፣ እውነት ነው። ግን ደግሞ ስነምግባሯም ምግባሯም በስርዓቷም የምታወረው ሁኔታ እዩኝ እዩኝ አለማለቷም የሚገርም ነው ብዙ ነገሮቿ ሶሻል ሚዲያ ላይ አታሳጣም። እርቃኗን ወይም ደግሞ በጣም የተገላለጸ ነገር ስታይ ስታሳይ አናያትም። እናም ለታናናሾቿ ሮል ሞዴል የምትሆን ሴት ነች፣ ወደዚህ ሙያ ለሚገቡት ማለት ነው። በዚህ ልትደነቅና ልትወደድም ይገባታል። የፍቅረኛዋን ሁኔታ እንኳን በቅርቡ ነው እንግዲህ ሽማግሌ ሊላክ መሆኑን ስታረጋግጥ ሁኔታዎችን መንገዳቸውን እንዲያዙ መስመራቸውን እንዲይዙ ስታረጋግጥ ነው። ወር እንኳን የሞላው አይመስለኝም የፖሰተችው። ለዛውም በኢሞጂ ፊቱን ሸፍናለች። ነገር ግን እንዲህ አንዳንድ ምጮች ፎቶን ይሄ ነው ሲሉ ፖስተውታል ኢሞጁን እያነሱ መገመት ነው። ለእናቷ በተለይ በጣም ደስ ብሎኛል። ለሷም ደስ ብሎናል። የተባረከ የተሳካ ትዳር እንዲሆንላችሁ እመኛለሁ። እንደተባለው እንግዲህ የማይመታት የማይፈታት ሚስቱ ትሁንለት፣ እሷም የምትንከባከበው የማትጨቀጭቀው የማታደርገው መጥፎ ልጆች የተወለዱበት ትዳር ልጆች የበዙበት የሚባረኩበት ትዳር እንዲሆንላቸው እኛ ተመኝተናል። መልካም የትዳር የስኬት ጉዞ ያድርግላቸው።